እንዴት እናት እንዴት ትታገታለች? ጥፋት ካለበትም አቤል በሚገባው ቅጣት ይቀጣል እንጂ ደሞ አቤል ምንም ጥፋትም የለበትም። የነሱ ወንጀላቸውን ስላጋለጠባቸው እንግዲህ ለመበቀልም ሊሆን ይችላል። እያንዳንዱ እንግዲህ የምታዩት ነገር ከነዘላለም ዘላለም ከነ ልውል ጀምሮ እያንዳንዱን ነገር የሚሰሩት ስራ በቃ ልክ እንትናቸው ስራቸው ሲታወቅባቸው አጭበርባሪነታቸው ልክ ሚዲያ ላይ የሆነ እንትን ሰው ሲያቀባቸው፣ ተሎ ብለው አማራጫቸው ወይ በቤተሰባቸው ይመጣሉ ወይ በሌላ ነገር በቃ እነሱን ይጎዳቸዋል ብለው በሚያስቡት ይመጡባቸዋል። እና እነዚህ ሰዎች ጥፋተኛ ናቸው፣ ወንጀለኛ ናቸው። አቤልም ሆነ እናቱ ምንም አይነት ጥፋት የለባቸውም። እናት ብድ በተለይ እናት ማገት ራሱ የለባቸውም። ምንም በማታቀው ግቢ እንግዲህ ከቤቷ ከወጣች እንግዲህ ስንት ቀኗ ነው። እስካሁን ድረስ አቤልም እየፈለገ ነው። ቸርባ የምትገኝበትን ቀን እግዚአብሔር ልክ እንደ መሀሌትና እንደ ናቲ? ቅርብ ቀን ያደርግልን እያልን ሁላችሁም እውነት ጸሎት አድርጉላት። ለእናታችን ምንም ነገር ሳትሆን ለልጁ ቤት እንድትመለስ ወደ ቤቷ፣ ምንም በማታውቀው እንደዚህ መሰቃየት የለባትም። ሲቀጥል ያው አንዳንድ ጊዜ ብዙ ጊዜ ፈተናዎች እንደዚህ ይመጡባችኋል። ግን ደግሞ ሁሉም ነገር ለበጎ ነው ብላችሁ ማሳለፍ የተሻለ ነው ብዬ ነው ማስበው የማስበው ምክንያቱም በእያንዳንዱ ሰከንድ በተራመዳችሁ በእናንተ ብንትን ባላችሁ ስኬታማ ስትሆኑ ጠላት በተለይ አይወድም። አሸናፊ ሁል ጊዜ የበላይ መሆን ነው የሚፈልገው። የሚሰራውን ስራ የሰውን ሀቅ የሚበሉ እውነቱ ሲወጣባቸው እንዳልኳችሁ ሰውን ማሳደድ ይጀምራሉ። ስራቸውን እንትን ሲልባቸው ማለት ነው። በእያንዳንዱ የምታያቸው እንግዲህ ሁሉም እያንዳንዱ ቤት የሚሄዱ የሚያንኳኩባቸው እነዚህ ሰዎች ከየት ከየት መጣ በማይባል ነገር ንብረት አፍርተው ታገኛላችሁ። ምንም ያልጠበቃችኋቸው ሰዎች በቃ በወንጀል ተጨማልቀው ምናምን ታያላችሁ። እና በዛ ላይ ደግሞ በትክክለኛ መንገድ እኮ አምጠተሽ የራስ ህይወት ብትቀይሪ ችግር የለም። ግን እነዚህ ሰዎች ወንጀል እየሰሩ የራሳቸውን እንትን አስቀምጠው በሰው ላብ እየቀለዱ ላሉ ሰዎች እነሱ የእጃቸው ማግኘት አለባቸው። ማንም ሰው የእጁ ማግኘት አለበት። እውነቱ ደግሞ ሲነገራቸው ደግሞ አሻፍደኝ ይላሉ ሰው ማገት ሰው ማሰቃየት ይሄ ይሄ የተለመደ ሆኗል ያው መስፍን የሚባለውንም እንደምታዩት መጨረሻው እዩት ዛብሮ ዛብሮ ዛብሮ ዛብሮ መጨረሻው የት ነው ሲሆን መግባት ነው የቀረው ማህሌት እጃቸው ገባች ናቲ እጃቸው ገባ ካሁን በኋላ ማን ነው የሚቀረው ዋናው ሌባው መስፍን የተባለው ጉድ ነው። እሱ ደግሞ በቅርብ ቀን ይያዛል። ያው እንደዚህ ናቸው፣ እንግዲህ ወንጀል የሚሰሩ ሰዎች እውነቱ ሲጋለጥባቸው አሳልፈው ያለ ያለመስጠት እውነቱን ያለንትን ያለምንትን ያለ ማለት በቤተሰቦቻችሁ ይመጡባችኋል ምንም በማያውቁት ምንም እኮ በማያውቁት አሁን ይቺ እናታችን ምን ታውቃለች? ሌባዎቹን እያሳደደ ያለው አቤል እናታችን ያሉ ቤታቸው እሱን ለመበቀል ብቻ ብለው እናታችን ማሰቃየታቸው ተገቢ ነው? እግዚአብሔር ለሁሉም እውነት የእጅ የእጁን ይሰጠዋል። ማንም ሰው የእጁን ማግኘት አለበት እያንዳንዱ ማንም የዘረውን ማንም አይበላም። ሁሉም የእጁ ማግኘት አለበት። እግዚአብሔር ደግሞ ምንም ነገር ሳይሆኑ በሰላም ወደ ቤታቸው እንዲመጡ የአቤል እናት የእውነት ምኞቴ ነው፣ ምንም ነገር ሳይነካቸው ሳይሰቃዩ። አንዳንድ ጊዜ እግዚአብሔር ለበጎ ነው ብላችሁ ማሰብም ትችላላችሁ ግን እያንዳንዱ ስታዩ በዛም ስትሄዱ ስቃይ ነው። በዛም ስትመጡ ወንጀል ነው። በዛም ስትሄድ ሰው በሀገሩ ላይ እንደዚህ ታስሮ መሰቃየት አለበት? በተወለደበት አገር ሰው እኮ በሰው ሀገር ራሱ መተሽ እኮ በሰላም በቃ ተከብረሽ ስራሽን ሰርተሽ የምትኖሪበት ነው የሰው አገር። ኢትዮጵያ ውስጥ ግን እውነት እኔ እንጃ ማን እንደሚኖርበት ማን እንትን እንደሚል አይታወቅም። በቃ ጉልበት እና ብር ያለው ሰው ብቻ ነው ኢትዮጵያ ውስጥ መኖር የሚችል። ምስኪን፣ አንገትሽ እንደፍተሽ ከሰው ጋር ለመኖር ብለሽ ዝምተኛ ሆነሽ የምትኖሪ ከሆነ ሁልጊዜ ያንቺ እንትን የሸክም ነው የሚሆንብሽ። እነዚህ ሰዎች እውነቱ ሲወጣባቸው ወንጀለኞች ናቸው። የሰውን ሀቅ ሰውን እያስለቀሱ ሰውን እያሰቃዩ እያሰሩ በገዛ ንብረታቸው እንደዚህ ይህን ያክል አረምን የጨካኝ ሰዎች ናቸው። መጨረሻ ደግሞ እውነቱ ሲታወቅባቸው ደግሞ አንቺን ያስራሉ፣ ያሰቃያሉ። ምንድን ነው አሁን ለእነዚህ ሰዎች ምንድን ነው የሚባለው? ምን መፍትሄ ነው የሚሰጣቸው? ከባድ ነው በጣም እውነት። እግዚአብሔር ልቦና ይስጣቸው። እኔ ሰዎቹ ከራሳቸው ጋር አይመስሉኝም ሲጀመሩ፣ የተነካ ነገር ቢኖራቸው ነው እንጂ፣ መቼም ጤነኛ ሰው ሙሉ ጭንቅላቱ የሚያስብ ሰው እንደዚህ ለሰው ልጅ ይህን ያክል ተንኮል ማሰብ ከባድ ነው በጣም እኔ እንጃ፣ ልብ ይስጣችሁ። እኔ ሌላ ምንም አልልም እውነት የአቤል እናት እንድትገኝ ሁላችሁም ጸሎት አድርጉላት። ምንም ነገር ሳትሆን በሰላም ወደ ቤቷ እንድትመለስ ታላችሁ፣ እነሱም ያገኟታል። አሁን የነስር አይን ወይ እነሱም በነ መሀሌት እና በነ ናቲ ስራቸው ያው እያያቸው ነው ስለተጠመዱ ነው እንጂ እነሱም ከገቡበት፣ እንግዲህ እናታችን ያገኟታል ብለን ተስፋ እናደርጋለን። እውነት ሁልጊዜም እውነት ናት። ውሸትን የያዙ ሰዎች ሁልጊዜም ያፍራሉ፣ የሚገቡበት ይጠፋቸዋል። እውነትን ይዘች ስትታገይ በመ- እስከ መጨረሻው ድረስ እውነት ያሸንፋል። ይኸው ልክ እንደ መሀሊትና እንደ ናቲ እግዚአብሔር ባለለቀን ተገኙ። ይህ ሁሉ ደግሞ የሆነው ማን ነው? እውነትን ይዘው ስለታገሉ። ከነሱ ምንም አይነት ሌባዎቹ ሲያሳድዷቸው ሲያስሯቸው የነበሩት አሁን የሚገቡበት አጥተው ጉድጓድ እየቆፈሩ ነው። እና እውነት ከያዥ በምንም ልትሸነፊ አትችልም ማለት ነው። ሁልጊዜም እውነት ያሸንፋል። እና እናታችንም እንግዲህ እግዚአብሔር ካለ በሰላም ወደ ቤቷ እንድትመለስ ሁላችሁም ጸሎት አድርጉላት። አቤልም እንግዲህ ያው እናት ናት የጠፋችበት ከባድ ነው ስሜቱ፣ ታውቃላችሁ አይደለም? ሁለት ሶስት አራት አምስት ስድስት ቀን እና አንድ ቀን እንኳን ሲጠፉ እናቶች ይከብዳል። ከቤታቸው ወጥተው ሌላ ቤት የለመዱት ቤታቸው ትተው ብቻ ይከብዳቸዋል። ያው እንግዲህ አንዳንድ ጊዜ ለበጎ ነው እግዚአብሔር ደግሞ ምንም ነገር ሳይሆኑ እንዲመጡ ጸሎት አድርጉላቸው። ምንም ማድረግ አይቻልም። ሁልጊዜም ሌባዎቹ እንደዚህ ናቸው፣ እናንተን ለመጉዳት የማያደርጉት ነገር የለም። ባገኙት አጋጣሚ ሰውን ማሰር፣ ሰውን ማሰቃየት የለመዱት ስራቸው ስለሆነ። እናንተ ደግሞ እውነተኛ እንትን ይዛችሁ ስለምታገሉ እስከ መጨረሻው እውነት ስለሚያሸንፍ በመጨረሻም ታያለህ እናትህን ታገኛለህ። አቤላችን ማለት ነው ጀግናችን እነ ዘላለም ልውልም እንግዲህ ካገዟቸው በአንዳንድ በኩል ያው እያያችሁ ነው እንግዲህ አዳዲስ ነገር እየተፈጠረ ነው ደስ ደስ የሚል ነገር የስራቸው ልፋታቸው ሁሉ እየቆጠረላቸው ነው እግዚአብሔር በመጨረሻም ደግሞ እንግዲህ እናቴና ማህሌት ደግሞ ሲገናኙ ማየት በጣም ነው የናፈቀኝ። ያው እናቴ ከተገኘ ከአሁን በኋላ ማህሌት ደግሞ ወደ ራሷ ሙሉ ጤንነት እንድታተኩር ያው የአቅማቸውን እያደረጉ ነው እነሱ። ቢያንስ ከእነዚህ አውሬዎች ወጥቶ አሁን እንኳን የተደላደለበት ቦታ አይታችሁ ኋላ ሲያገኙት እውነት እውነት የያዘ ሰው ሁሌም ያሸንፋል እውነት ያሸንፋል እያለ ለሁልጊዜውም እውነተኛ መረጃ ይዛችሁ መንቀሳቀስ አለባችሁ። ዝም ብላችሁ በአሰተኛ ይዛችሁ የምትንቀሳቀሱ ሰዎች መጨረሻችሁ ልክ እንደ መስፍን ነው የሚሆነው ማለት ነው። ልክ እንደ መስፍን ወራደው መስፍን እንግዲህ አቤላችን፣ እግዚአብሔር ይርዳ ከአንተ ጋር ይሁን። እናታችን በሰላም ምንም ነገር ሳይሆን ወደ ቤታቸው እንዲመለሱ የሁላችንም ምኞታችን ነው። ያው እውነትን ይዘህ ስለምትጓዝ እናት ግን በቅርብ ቀን እንደምታገኛት ተስፋ እናደርጋለን። ከባድ ነው፣ ኢትዮጵያ ውስጥ ግን የምናየው የምንሰማው ነገር ፊልም ነው የሚመስላችሁ፣ አንዳንድ ጊዜ እውነት የሆነ ተከታታይ ፊልም የለም። ይህ ህንድ ፊልም በቃ እውነት በሰው ላይ ይሄ ሰው ይሄ ጨከን ትላላችሁ። እውነተኛ እንትኑን ደግሞ ስታዩት ደግሞ በጣም በጣም አስቸጋሪ ነው። ህሊና የሚባል ነገር የለም። በቃ ሰብአውነታችን የለም፣ የመተባበራችን የለም። ሁሉ ነገር ገንዘብ ገንዘብ ገንዘብ ነው በቃ። እግዚአብሔር ልቦና ይስጠላችሁ። የእውነት ቆም ብለን የምናስብበት እግዚአብሔር ልቦና ይስጠን። ሰው ትክክል አይደለም። ያስበው እውነት ተነክቷል። ሰው እኮ ምን እንደሆነ አላውቅም። ምን አላውቅም። ስማ በተለይ በአሁኑ በዚህ በሁለት ሺህ አስራ ስድስት ጀምሮ ሰው ተነግቷል። የለም በቃ እውነት ገንዘብ አሳዳጅ ብቻ ሆንናል። እግዚአብሔር ይቅር ይበለን። ከሰው ይልቅ ሰው ብርን አስበልጠናል። ለሁላችንም እግዚአብሔር ልቦና ይስጠን። ለማንኛውም ጋዜ ዛሬው ቪዲዮ ይህን ይመስል ነበረ። ከተመቻችሁ ቪዲዮ ስትገቡ ሁላችሁም ላይክ እያደረጋችሁ ጀምሮ፣ ለቤት አዲስ ከሆናችሁ ደግሞ በቅንነት ሰብስክራይብ አድርጉ። ለምታበረታቱኝ ደግሞ እህት ወንድሞቼ ከልብ ከልብ ነው ማመሰግነው። ባላችሁበት ሰላም ፍቅር ተመኘሁላችሁ። ክፉ ነገሩን ያርቅልን፣ ሀገራችን ኢትዮጵያን ሰላምና ፍቅሯን ያምጣልን፣ የድሮ የጥንቷን ኢትዮጵያን ይመልስልን። ሰላማችሁ ይብዛልኝ። እንግዲህ ጾም ነው ወቅቱም ጾም ነው። እንግዲህ በጾም በጸሎት ሀገራችን ሰላም እንድትሆን ሁላችሁም አስቧት። ሰላማችሁ ይብዛልኝ። እህት ወንድሞች በስደት ዓለም ያላችሁ፣ በየትኛውም ዓለም ያላችሁ ሰላም ፍቅር ተመኘሁላችሁ። ሁላችሁም ስትገቡ ላይክ እያደረጋችሁ ጀምሩ። የዛሬው ቪዲዮ ይህን ይመስል ነበረ። በሌላ ቪዲዮ እስከምንገናኝ ድረስ ደህና ሰንብቱ ሁኑ እንላችኋለን። ባይ ባይ